ይህም ቪዲዮ ካያችሁ በኋላ ስልካችሁን ስትጠቀሙ በጣም ብዙ ነገር እንደሚመቻችሁ እርግጠኛ ነኝ ብዬ ተስፋለሁ ማለት ነው። በቅድሚያ ሰላም ሰላም ብያለሁ ሁላችሁንም ውድ የቻናል ቤተሰቦቼ፣ ካሊር ነኝ። ሐሳብ፣ ጥሩ ጥሩ ጥሩ አስተያየትና ጥሩ ጥሩ አሳብ ለምትሰጡኝ በጣም ከልብ ነው የማመሰግነው። በያላችሁበት ፈጣሪ ይጠብቃችሁ ከክፉ ነገር ዛሬ የማሳያችሁ በጣም የምትወዱት እና በጣም የሚመቻችሁ ስልክ ሁሉም ሰው የሚጠቀም ይህንን ሲስተም ካወቀ እርግጠኛ ነኝ በጣም ትወዱታላችሁ፣ ተስፋለኝ አጠቃቀሙ ቀላል ነው። ለእናንተ ግን በጣም መች ነው ሲስተሙ ቀላል ነው አጠቃቀሙ፣ ግን ለእናንተ በጣም ጥሩ ነው ማለት ነው። እሱ ምንድነው? ለምሳሌ አንድ ሰው ረዝም የሆነ አካውንት ቁጥር ይለክላችኋል፣ እንዲሁም ደግሞ የሰው ስልክ ቁጥር ይለክላችኋል፣ የሆነ ጽሁፍ ኢሜጅ ነገር ይለክላችኋል በፎቶ አንስቶ ማለት ነው። ያንን እያንዳንዱ እያወጣችሁ ከምትጽፉ ወይም ቆርጣችሁ ለመላክ ወይም ደግሞ ለምሳሌ ረዝም አካውንት ልኮላችሁ በፎቶ መልኩ ያንን እያንዳንዱ አወጣችሁ ስትጽፉ ልትሳሳቱም ትችላላችሁ፣ ወይም ደግሞ ሰዓት ሊፈጅባችሁ ይችላል። ይሄ ግን በጣም ቀላል ነው። የሆነ ጽሁፍም ካለው ደግሞ ያንን ጽሁፍ እዚያው ላይ እንዴት አድርጋችሁ እንደምታነቡት ለምሳሌ እንግሊዝኛ ከሆነ ወይም አረብኛ ከሆነ ወይም ሌላ ቋንቋ ከሆነ እንዴት አድርጋችሁ እንደምትቀይሩትኝ በጣም አሳያችኋለሁ። ቀላል ነው። መቶ ፐርሰንት ተወዱታላችሁ። ይህም ቪዲዮ ላይክ እያደረጋችሁ እንድትጀምሩትኝ ተስፋ አለኝ። እንድታበራቱ ቀጥታ ወዴት ነው የምትገቡት? ጉግል ነው መጀመሪያ የምትገቡት። ጉግል ላይ ትገባላችሁ። ይሄ ቪዲዮ ለተወሰነ ሰከንድ ነው የሚፈጅባችሁ፣ ብዙ ሰዓት አይፈጅባችሁም። ከዛ በመጀመሪያ እያንዳንዱ ፎቶ በቀይ እያከበኩ አሳያችኋለሁ እንዲገባችሁ እዚህ ጋር የፈቶ መለከት ኢሜጅ አለች ይችን አንድ ጊዜ ማታርቄ ወደ ውስጥ፣ በመጀመሪያ ምንድነው ተታረጉትኝ እዚህ ጋር በቀይ ያከበኩበት የሆነ ፈቶ አለ። እዚህ ለምሳሌ ይሄ መጣ። አሁን እዚህ ጋር ምንድነው ተታረጉት? ኮፒ ማድረግ ፈልጋችሁ ቀጥታ በቀይ ያከበኩበት ለምሳሌ ይችን ጽሁፍ ኮፒ ማድረግ ፈልኩልበል እንደዚህ ማታስተራጓትኝ፣ ከዚያ ኮፒ ሆናል ወይም ደግሞ ይሄ ካልገባችሁ ወደ ኋላ ተመልሼ አሳያችኋለሁ። ለምሳሌ ይሄ ያለንበለ ነበር። እዚህ ጋር ይሄንን ይህንን ጽሁፍ ይሄንን በቀይ ያከበኩበት ይሄንን ጽሁፍ ሰው ነው ፎቶ አንስቶ የላከልኝ። ከዛስ ይህንን ጽሁፍ ፕላስቶሪ ላይ ወስጄ እንደዚህ አንድ ጊዜ መታ ስታደርጉት ልክ እንደዚህ ሰማይ ሆና ሙሉ በሙሉ ማለት ነው። እያንዳንዱ ህጅ ፕላስቶሪ ላይ አላሳሳትም ማለት ነው። ከዚያ በቀይ ያከበኩባትን ይቺ ኮፒ የምትለውን አንድ ጊዜ መታ ታረጋላችሁ። ቀጥታ ወደ ፕላስቶ ገብች የን አፕላውድ ስለሆነ እንደዚህ መታ ርቂ እዚህ ጋር በፊት ስለመታወትኝ እናንተ ቀጥታ እዚህ ላይ ያዝ ታረጉና ይቺ በቀይ ያከበኩባት ፔስት የምትለውን አንድ ጊዜ መታ ስታረጉትኝ ያመጣላቸዋል። ከዛ እንደዚህ መታ ስታረጉትኝ። ስለዚህ አፕ ከዚህ በፊት ቪዲዮ ሰርቻለሁ። በጣም የምትወዱት አፕ ነው ተጠቀሙበት ላችኋለሁ። ከዛ እንደዚህ ማውረድ ትችላላችሁ ማለት ነው። ሁለተኛው ደግሞ አሁንም ደግሞ ወደ ጎግል ተመለስቼ ገብቼ አሳያችሁ። ለምሳሌ ስልክ ቁጥር ነው የተላከልኝ፣ ረዝም ስልክ ቁጥር ወይም ደግሞ የጓደኛ ስልክ ቁጥር ነው የተላከልኝ ልበል። ከዚ ያን ስልክ ቁጥር አሁንም ገባ ብዬ የስልክ ቁጥር ወይም ለመደወል ወይም ደግሞ ሴብ ለማድረግ ከፈለግኩኝ አሁን እንደዚህ መታ ሳረገው ሙሉ በሙሉ ሰማዩ አረገልኝ አለሳሳትም ማለት ነው። ከዚያስ እንደዚህ ኮፒ የምትለውን መታለውን ቀጥታ መደወያ ቤት መጥቼ እንደዚህ ጫን ሳረገው ፔስት የሚለው ይመጣልኛል። እዚ ጋ ይችና አንድ ጊዜ መት አስታደረጓትኝ እንደዚህ ስልክ ቁጥሩን ያመጣዋል ማለት ነው። እያችሁት እንደዚህ ስልክ ቁጥሩን ያመጣን ፈለጋችሁ መሰጀል ትችላላችሁ እዚ ጋ መታርጋችሁ፣ ከፈለጋችሁ ደግሞ መደወል ትችላላችሁ ማለት ነው። ሌላኛው ደግሞ አሁንም ተመልሼ እዛ ጎግል ላይ ልግባ። አሁንም እዚህ ነው ብቻ ማሳያችሁ። እዛ እዚህ ጋ ገባሁና የሆነ ጽሁፍ እዚህ ጋ አለ እንበል እዚህ ጋ ግማሹን ፓርት ለጓደኛ መላክ ፈለኩ ልበል። እያንዳንዱ አሁን ይሄ የተጻፈ ጽሁፍ ነው። ለጓደኛ መላክ መላክ ፈለግኩኝ። ከዛስ ይሄን ጽሁፍ መጻፍ አይጠበቅብኝም። ሁለተኛ ከመጀመሪያው እንደዚህ መታ ታደርጋላችሁ። እንደዚህ ታደርጉና እስከ ስንት ቁጥር ነው የምትፈልጉት፣ ሳስ ቁጥር እዚያ እንደዚህ አድርጌ ጠቅ አደርጋለሁ። ቀጥታ በሜሴንጀርም ሆነ በኢሞም ሆነ በዋትሳፕም ሆነ እንደዚህ ገባ ብዬ ፔስት የምትለውን ይህች መታ ስታደርጓት እንደዚህ ያመጣላችኋል ማለት ነው። ከዛ በቀላሉ ሳትጽፉ ሀይደላችሁ ማለት ነው። ከዚያስ አሁንም ወደ ጉግል ተመልሼ ላሳያችሁ የሆነ ጽሁፍ እንግሊዝኛ ጽሁፍ ነው፣ ወይም አረብኛ ወይም ሌልኛ ቋንቋ ነው ማንበብ ከፈለጋችሁስ፣ እዚህ ጋር በቀይ ያከበብኩባትን ይችን አንድ ጊዜ መታ ታደርጋላችሁ። እናንተ የመጀመሪያችሁ ከሆነ ስልኩ እዚህ ጋር የመጀመሪያውን ከዚህ ጋር አማሃሪክ ታረጉታላችሁ። በቀይ በኩል እዚህ መታ ታረጉና አማሪክ የሚለውን ትመርጣላችሁ። የኋለኛውን ደግሞ ይሄ እዚህ ጋር መታታ አረጉና እንግሊዝኛ ከሚለው ላይ እንደዚህ ፈልጋችሁ እናንተ የምትፈልጉትኝ የመጀመሪያ መቅደም ያለበትን እንግሊዝኛ ከሆነ እንግሊዝኛ ታደርጉታላችሁ። አረብኛ ከሆነ የምትፈልጉት አረብኛ ታርጉታላችሁ። ከዛ ይህ ወይ ነው። ይሄው እዚህ ጋር አለ እንግሊዝ አርጉታላችሁ፣ እዚህ ጋር ከዛ እንደዚህ መታ ታርጉታላችሁ። እንግሊዝ ሆነ። ከዛስ ማስነበብ ከፈለጋችሁ ለምሳሌ እዚህ ጋር የፎቶ ምልክት አለ። እናንተ የማታውቁት ከሆነ እዚህ ጋር መታ ታደርጋላችሁ። የቱን እንዲተረጉምላችሁ ከፈለጋችሁ እዚህ ጋር አንዱ መታ አድጌ አላሳያችሁ። አያችሁት? ምንም አፕሊኬሽን ማውረጥ አይጠበቅባችሁም። እንደዛ አድርጋችሁ ታስነብቡታላችሁ ማለት ነው። በጣም ምርጥ እና በጣም የምትወዱት ነው። ሁለተኛ ደግሞ ለምሳሌ አንድ ሰው ረዝም አካውንት የባንክ አካውንት ላከላችሁ እንዳትሳሳቱ፣ እዚሁ ላይ ለምሳሌ ነው ማሳያችሁ። እዚሁ ላይ ትገባላችሁ። ለምሳሌ ይሄ ቁጥር አካውንት ነው እንበል ስልክ ቁጥር ሳይሆን አካውንት ነው የቤት የባንክ አካውንት ነው እንባል። ከዛ እንደዚህ ማታ ታደርጉታላችሁ። ሙሉ በሙሉ ሰማያዊ መሆኑን ቸክ ታደርጋላችሁ። ከዚ አሁንም ኮፒ አድርጋችሁ ለሰው መላክ ከፈለጋችሁ ቀጥታ አሁንም ዋሳብላይ እንደገባችሁ ጠቅ አድርጋችሁ ይችን ቤስት ምትሮት መጣለይ እንደዛ አርጋችሁ መላክ ነው። ከዛ ታችሁን ስም መጻፍ ነው አበቃ። እንደዛ አርጋችሁ ይሄ አካውንት የከረ ነው ብራችሁ መላክ ነው። እያንዳንዱ ስትጽፉ ለናንተ ሰዓት ሊፈጅባችሁ ይችላል ማለት ነው። በዚህ መልኩ መጠቀም ትችላላችሁ። ሌላ ሀሳብና ስለታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ከወደዳችሁት ቪዲዮውን ከወደዳችሁት ላይክ በማድረግ አሳዩኝ። የእናንተ ላይክ አይቼ እኔ ደግሞ ደስ እያለኝ እንዲህ ጠቃሚ የሆነ ቪዲዮ ለእናንተ አቀርባለሁኝ። መልካም ነው።